ሸሽቶ ወጣ። ይሄ ኃይል ወደ ሽፍታነት ተቀየረ። ነው የግጭት መንስኤ የግጭት መፍትሄ ሊሆን አይችልም። ግጭቱን ሊበልጥ ለማካረር አቅምህን አደራጅቶ ለመምጣት ነው። እንደ አጋጣሚ የሆነው ቀንድ ላይ ያለ ሀገር መተራመሱ አይቀርለትም። ሰላም ጤና ይስጥልን። ውድ የሀሳብ ሚዲያ ቤተሰቦቻችን እንደምንቆያችሁልን፣ ሀሳብ ዴሊያችን ተጀምሯል። ሀሳብ ደይሊ እንደ እየለቱ በየለቱ የተነሱ አበይት ጉዳዮችን እዚህ ጠረጴዛችን ላይ እያመጣን የምንወያይበት ነው የሚሆነው። ሀሳብ አስተያየቶቻችን እንሰጣለን። በዕለቱ ምን አይነት ክንውኖች አሉ፣ ምን አይነት ነገሮችን እንመለከታለን የሚለው በዚህ ጠረጴዛ ላይ እያመጣን የምንወያይበት ሀሳብ ነው የሚሆነው። እናንተም በሀሳባችን ላይ ያላችሁን ሀሳብ አስተያየት በታች ባለው የመልእክት ሳጥን ብታስቀምጡልን ደስ ይለናል። የሰብስክራይብ ምልክቱን እየተጣናችሁ ቤተሰባዊነታችሁን ቀጥሉ። በዛሬ የሀሳብ ዴይሊ ፕሮግራማችን እንግዲህ ከዕለቱ አበይት ጉዳዮች ከሀገር ውስጥና እንደዚሁም ከቀጠናው ያሉ አበይት ጉዳዮችን የምናነሳ ነው የሚሆነው። እኔ ዮርዳኖስ ለማና በረከት አብረናችሁ ቆይታን የምናደርገው። በረከት እንዴት ነህ? ሰላም። እንግዲህ ዛሬ አበይት ጉዳያችን የሚሆነው የቀጠናው ጉዳይ በጣም እየተካረረ እና እየተባባሰ ነው የመጣው። በተለይ አሁን ደግሞ ሱዳን፣ የሁለቱ ሀይሎች ግጭት በጣም ይበልጥ እየተባባሰ ነው፣ ወደ ጎረቤት ሀገራቶች እየተሻገረ ነው። ሱዳን እንግዲህ ሀይሏ በጣም አቅም እያነሰው እና በሂሚቲ የሚደርስበት ጥቃት ከፍ እያለ ስለመጣ ያላትን የአየር ኃይል ወደ ኤርትራ እስከ ማሸሽ የደረሰችበት ደረጃ አለ። ሂሚቲ በዚህ ልክ እንዴት ጥቃቱን ለመፈጸም እና እንዴት የአልቡርሃንን ኃይል ለመክበድ ቻሉ የሚለው በጣም የሚጠበቅ ጉዳይ ነው እና በሰፊው የምናነሳው ሆኖ የሚሆነው በረከት። እንደ ማሟሟቂ ሀሳብ እንግዲህ ትናንትናም ሰሞኑ በጣም በሀገራችን ሶሻል ሚዲያዎች ላይ ሲዘዋወር የነበረው የአትሌት ገለቴ ጉዳይ ነው። አትሌት ገለቴ ቡርቃን እንግዲህ ከባለቤቷ ጋር ያላት ግንኙነት በጣም የሚያሳዝንና የሀገር ባለውለታ የነበረች ለሀገር ትልቅ አስተዋጽኦ ያደረገች በጣም በርካታ መስዋዕትነትን ከፍላ የሀገራችንን ባንዲራ በዓለም አቀፍ መድረክ ላይ ከፍ ያደረገች አትሌት ዛሬ በዚህ ልክ በዚህ ደረጃ ወርዳ ስንመለከት በጣም ነው የሚያሳዝነው። ይህም ችግር የተፈጠረው እንግዲህ እሷ እንደገለጸችው ከሆነ በባለቤቷ ነው እና ባለቤቷ ያላትን 11 ቤቶች እና ወደ አምስት የሚደርሱ መኪኖችን ሸጦ አሁን ላይ ያላትንም ቀሪ አንድ ቤቷንም እስከ መወረስ ደረጃ ደርሳለች እና ጎዳና ሌል ወጣ ነው። ኢትዮጵያ ሕዝብ ድረሱልኝ ስትል ነበር። አትሌቶቻችን በርካታ ልፋቶችን አይቶ ነው በበርካታ ስቃዮች ነው የሚመጣው። ጠዋት ማታ በብርድ በፀሐይ ትሬኒንግ ሰርተው ውድድር ላይ ስንት አይነት መከር አለው እና ቃለን በረከት እንደዚህ አይነት ልፋት አግኝተው ያገኙትን ገንዘብ በዚህ መልኩ መነጠቅ በጣም ነው የሚያሳዝነው። እውነት ነው ዮርዲ፣ ብዙ ጊዜ ትዳር ላይ እንደዚህ አይነት ነገሮች እናያለን አብሶ አለመስማማት ሲመጣ እንደዚህ፣ አንዱም እንትን የሆነው የውክልና መኖሩ ነው። ውክልና መኖሩ አለመግባባት ነበረው። ስለዚህ በዚህ ሂደት ውስጥ ነው ወደ ሰባት ስምንት ቤቶች እና መኪኖች የተሸጡበት ሂደት ያየ ነው። እና ፍትህም አይደለም ርትህም አይደለም። አንተ ወድኸው አፍቅርኸው አብረህ ትዳር መስርተህ ይኖርከው ሰው እንዴት እንደዚህ ትደራረጋለህ? በጣም አሳፋሪ ነው። ዋናው ነገር ግን ፍትህ መኖር አለበት። ርትህ መኖር መቻል አለበት። የኢትዮጵያ መንግስትም የኢትዮጵያ ህዝብም አይከን ነች። ለኢትዮጵያ የኢትዮጵያን ባንዲራ ከፍ አድርጋ በኦሎምፒክ መድረኮች ያውለበለበች ነች። ስለዚህ ያው ህዝብና መንግስት ሜዳ ላይ ከመውደቋ በፊት የኛም አንዷ አይከናችን አደለች። ከዛ በፊት ትብብር ይደረጋል ብዬ አስባለሁ። የፍትህ አካላትም ትክክለኛውን ነገር መርምረው ፍትህ ይሰጣሉ፣ የሚል እምነት አለኝ። አዎ በረከት እዚህ ስቱዲዮ እስከገባንበት ሰዓት እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን ትናንትና ጋዜጣዊ መግለጫ ሰጥቶ ነበረ። ነገ ስለ አትሌቶች የምናነሳው ጉዳይ ይኖራል ብሎ ነበር። አሁን እዚህ ስቱዲዮ በደረስንበት ሰዓት በሴቶች አትሌቶች ላይ የሚደርስ ጥቃት ቀላል የሚባል አይደለም ሲሉ የአትሌቲክስ ፌዴሬሽኑ ስለሺ ስነ ተገልጸዋል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር ስለሺ ስነ አትሌቶች ጉልህ ብርቅና ውድ የሚባል ሜዳሊያቸውን የሚያመጡበት ሁኔታ ይታወቃል። ነገር ግን አሁን ላይ እየገጠማቸው ያላቸው ችግር በጣም ከፍተኛ ነው። ለሀገራችን ብዙ ዋጋ ከፍለው ብዙ ነገሮች ውስጥ ያሉ አትሌቶች ቁጥራቸው ከፍ ያለ ነው። ይሄ ነገር በሴት አትሌቶች ላይ ብቻ ይነሳል እንጂ ወንድ አትሌቶችም ላይ እንደዚህ አይነት ችግሮች ይመጣል። ያው ሀብት ንብረት ላይ ሊዘረፉ ይችላሉ። ሌሎች በውድድር ላይ የሚመጣም ትልልቅ ኢሾዎች አሉ። አትሌቲክስ ፌዴሬሽኑ አሁን እንደው ምን አይነት ውሳኔ ይወስናል የሚለው በቀሪ ሰዓቶች የሚነገር ነውና። ጥሩ ሀሳብ ያመጣሉ። ማለት አትሌቶቻችን እየሄዱበት ያለው መንገድ ከልፋታቸው አንጻር ያላቸውን ሀብት ንብረት አፍርተው በዚህ ልክ ሲወሰድባቸው፣ አትሌት ገለቴ ቡርቃ እንዳለችው እንግዲህ አገሪቷ ላይ በፍርድ ሂደት ሰበር ሰሚ ችሎት ነው የመጨረሻው የሚባለው፣ እስከዛ ድረስ ሄጄ ፍትህ ላገኝ አልቻልኩም፣ ጠቅላይ ሚኒስተሩ ቢሆን የኢትዮጵያ ሕዝብም ይረስልኝ ሀብት ንብረቴን ተወስዶብኛል ያለችው መንገድ በጣም የሚያሳዝንና ልብ የሚሰብር ነው። አትሌቶቻችን ለፍተው የሚያመጡት ሀብትና ንብረት በዚህ ልክ ሲወድምባቸው፣ ከዚህ በፊት እናስታውሳለን ደራርቱ ሀብቷ ተወስዶባት እንዴት እንደተመለሰላት ለሌሎቹ፣ ዛሬ ላይ አትሌት እነዚህ አትሌቶች ላይ የደረሰው ችግር ለሌሎቹ እንዳይደርስ ምን አይነት መፍትሄ መወሰድ አለበት? አትሌቶቹ ብቻ አይደለም፣ እንደ ሀገር እንደዚህ አይነት ሀብት ንብረት ያላቸው ሴቶችስ በምን አይነት መንገድ ነው ንብረታቸውን መጠበቅ የሚችሉስ? እነሱ ላይም እንደ ወንዶቹም ላይ ብቻ መፍረድ ሳይሆን እነሱም ላይ እንዴት ነው ይሄ የሀብት ቁጥጥር የአእምሮ ግንባታ? እንዴት ነው ንብረትህን ማስተዳደር የምችለው ከባለ ጋር ያለህን ግንኙነት ስለ ሀብት በምን አይነት ይሹ ነው የሚባለው እንደው በሰፊው አንዳንድ ትልልቅ ምሁራኖች የሚባሉ እነዚህ ጉዳይ ላይ ሰፋ ያለ ትንተና ጥልቅ ሀሳባቸውን ቢሰጡበትና ለሴቶቹም ትልቅ መነሻሻ የሚሆን ይመስለኛል። ስለዚህ አንድም የዚህ ችግር ይመስለኛል ስሎ አሁን መሆን ያለበት ነገር ብዬ እንደኔ እንደ ራሴ ኦፕሽን የምሰጠው ነገር ምንድን ነው? አንደኛ ነገር ሴቶች ላይ የሚደርስ ጥቃት መቆም አለበት። እንደዚህ አይነት ደግሞ አይከኒክ የሆኑ ደግሞ ሰዎችን ፕሮቴክት ማድረግ ብንጀምር ሀገር ናቸው። ሀገር ማለት በቃ በነሱ ነው የምንጠራው። እና አሁን ለምሳሌ አንድ ብራዚል ተጫዋች አስታውሳለሁ ቅርብ ጊዜ ላይ መጠጥ ሱሰኛ ሆኖ ሜዳ ለሜዳ ሲሽከረከር አይቼው በጣም ነው ልቤ የተነካው። በቃ እሱ ማለት ይዛ ሀገር አይከን ነው እሱ ማለት ይወክላል። ስለዚህ እንደዚህ የሀገር ሀብቶቻችንን ጀግኖቻችንን መጠበቅ መንከባከብ ቢጀመር። ይሄ አንደኛውም እንደ ሴቶች ላይ እንደደረሰ ጥቃት እመለከተዋለሁ በእርግጥ ጉዳዩ በፍርድ ቤት የተያዘ ስለሆነ ፍርድ ቤት የሚወስንበት ይሆናል በረከት ወደ ዋና ጉዳያችን እንግባ መሰለኝ እዚህ ላይ እናብቃ አመሰግናለሁ ውድ ተመልካቾቻችን ወደ ዋና ሀሳባችን ተመልሰን የምንመጣ ነው ተመልሰን መጠናል በዛሬ ዋና ጉዳያችን እንግዲህ የምንወያየው በሱዳን ውስጥ ያለው ውጥረት በረከት እየተባባሰና በጣም እየተካረረ የመጣበት ሁኔታ አለ የአልቡርሃን ጦር በጣም አሁንም ለሱዳን በጣም ኃይል እየተደረደረ ነው ያለው። ከፍተኛ የድሮን ጥቃቶች እያደረሰ ነው። ይህም የድሮን ጥቃቶችን አልቋቋም ያለው እንግዲህ የሱዳን ጦር ጦሩን ወደ ኤርትራ ወደ ጎረቤት ሀገራቶች እያዘመተ ነው። ይሄ ጦርነት እየተባባሰ ከማምጣቱ በላይ ከሱዳንም አልፎ ወደ ጎረቤት ሀገራቶች እየተስፋፉ ነው። ኤርትራ እናውቃለን፣ ከዚህ በፊት እዚህ ጦርነት ውስጥ ገብታለች። በፖርት ሱዳን አካባቢ ባህር ኃይል ዋና ስፍራ ነበረ በዚህም ጥቃት ደርሶባት ወደ ኋላ ተመልሰች እንጂ እዚህ ጦርነት ላይ እጇን የምታስገባ ሀገር ነች። አሁንም የሱዳን አየር ኃይል ወደ ኤርትራ መሄዱ ኤርትራ ተጠቃሚነቷን እንጂ ለሱዳን አስብ አይደለም። እንዴት ነው ኤርትራ ሁልጊዜ የጦር መሳሪያ ነጋዴ ሀገር ነች። ይሄን መሳሪያ ንግዷን ለማሳለጥ እንደዚህ አይነት ነገሮችን ስታገኝ አድቫንቴጅ ነው የምትጠቀም ሀገር ነች። እንደው ሱዳን ባለችበት ሁኔታ ኤርትራ እንደው ለዚች ሀገር መፍትሄ ትሆናለች። የግጭት መንስኤ የግጭት መፍትሄ ሊሆን አይችልም። የሱዳን ጦርነት እንደምናውቀው ቀላል የሚባል አይደለም፣ በጣም ከባድ ክራይሲስ ነው ያለው። ህዝቡ መቶ በመቶ ተበትኗል የሚባል ደረጃ ነው። ኢትዮጵያ ውስጥ እንኳን በጣም ብዙ ስደተኛ ምናልባትም ኢትዮጵያ በአስር ዓመት ውስጥ ከኤርትራ ከሌሎች ከሌሎች አዋሳኝ ሀገራቶች ውስጥ ከመጡ ስደተኞች አብዛኛውን ፐርሰንት በዚህ ሁለት ዓመት ውስጥ የገባው የሱዳን ስደተኛ ነው። የአርኤስኤፍ ነገር ግን ስንመለከተው ከዛም የሰፋ ነው ጉዳዩ። እኔ የሱዳንን ነገር የምመለከተው በጣም ረጅም የፕሮክሲ ዋር እንዲሁም ዋሩ ላይ ደግሞ ኤርትራን፣ ግብፅን፣ ሳውዲን እንመለከታለን። ፕሮክሲ ዋር ደግሞ ግዴታ ፕሮክሲውን የቀሰቀሰው አካል ስምምነት እስካላገኘ ድረስ መቼም ቢሆን ይቋጫል ብለው አይደለም። በዚህ ላይ ግን አሁን ይፋዊ ነገሮች እየተመለከትን ነው። ከዚህ በፊት ጦርነቱ ሲነሳ የአልቡርሃን ኃይል እንዲሁም ሄሚቲ ላይ እያደረገው ነገሮች አሉ። የግብፅ የጦር ኃይል ሱዳን ላይ ነበረ የሆነ ሰዓት ላይ እና እዛ እየተነሳ የሄሚቲን ኃይሎች የማዳከም ስራ ተሰርቷል። አንደኛው አልቡርሃን በጣም አድቫንቴጅ ሰጥቶታል የተባለው የአየር ኃይሉ ነበር። የአየር ኃይሉ ግን ከግማሽ በላይ ያለው መክኗል። ሄሚቲ ባሰማራቸው ድሮኖች በጣም ወድመዋል። እነዛ ድሮኖችን ደግሞ ያስታጠቀችው ተብሎ በሀሜት ደረጃ የሚነሳው ደግሞ ዩኤኢ ነች። ስለዚህ አሁን የቀሩትን ጀቶች፣ ሄሊኮፕተሮች፣ ወታደራዊ ማመላለሻ ሄሊኮፕተሮችን የጦር አውሮፕላኖችን ሙሉ በሙሉ ወደ ኤርትራ አዙሯል። ወደ ኤርትራ ማዞሩ አይደለም ችግሩ፣ ችግሩ ከኤርትራ ተነስተው ሱዳን ውስጥ የሄሚቲን ኃይሎች ያጠቃሉ ተብሏል። ወሳኔን የተባሉትን የሄሚቲን ኃይሎች ደግሞ አጥቅተዋል። በመጀመሪያ ዙር ሄሚቲን ከዋና ከተማዋ የማስለቀቅ ሁለተኛዋ ደግሞ በጣም ቁልፍ የሚባለው ደቡባዊ ናይል ቦታ ላይ ካለው ቦታ ላይ ሁለተኛ ጊዜ የማስለቀቅ ስራ ተሰርቷል። እናስታውሳለን። ቅርብ ጊዜ ደግሞ ሄሚቲ ዛቻ ለኤርትራ፣ ግልጽ ዛቻ አድርጓል። ኤርትራ ይለይልህ ነው መሰለኝ የሱዳንን ኤርቤዝ ማዘዣ ጣቢያ ከሱዳን ወደ ኤርትራ ሆኗል። ያ ማለት ከኤርትራ የተነሳ የሚደርስ ኤር ስትራይክን ሄሚቲ ይታገሳል ማለት አይደለም። ያ ማለት በይፋ ኤርትራ የጠባጫሪነት ስሜቷን መታገስ እና መቋቋም ስላልቻለች የሱዳን ጦርነት ውስጥ ፕሮክሲ ነበረች፣ በይፋ ሆናለች ማለት ነው። አዎ ይህ ጦርነት እንግዲህ ይበልጥ እየተባባሰ የሚመጣው ወደ ጎረቤት ሀገር ሲሰፋ ነው። ይህም ነገር እየተመለከትን ነው። በቃ ግብፅ እንደው በተዘዋዋሪ እጇን አስገባች ይበል እንጂ አለችበት። ኤርትራ ግን ሙሉ ለሙሉ የገባችበት አካለች። እንደው የቀጠናው ሰላምና መረጋጋት ከተፈለገ የሰላምና መረጋጋቱን ለማምጣት እየሄዱ ያሉ አገራቶች ባሉበት ቀጠና ላይ ለምሳሌ ኢትዮጵያን ጠቅሰን እንደነ ግብፅና ኤርትራ ያሉ ሀገራቶች ይሄንን ጦርነት የሚፈልጉበት ምክንያት ያው እንግዲህ ከራሳቸው ጥቅም አንጻር ነው። ግን የቀጠናው ሰላምና መረጋጋት እኮ በጣም እየተባባሰ መጣ ቁጥር ጎረቤት ነው የሚበጠበጠው። ከዚህ በፊት እናስታውሳለን፣ ሄሚቲ የመጨረሻ የሚሉ ስንዛቻ ዝተው ነበር። ከእንግዲህ ቀጣይ ታርጌታችን ኤርትራና አስመራ ነው። አንድ አይደለም ሁለቴን የዛቱት። ይሄ ከዛ ዛቻ በኋላ ይሄ ነገር ተፈጠረ ማለት ከእንግዲህ ሂሚቲ ጦር ላይ የሚደርሰው የአየር ጥቃት መነሻው ኤርትራ ከሆነ የሂሚቲ ኃይል ቀጥ እንግዲህ ቀጣይ ግጭት የሚፈጥረው ከማጋ ነው ከኤርትራ ጋር ነው። እንደው የአልቡርሃንን ኃይል እንዲያውም ከዚህ በኋላ እንደው ቀለል አድርጎ ሊያይበት የሚችለው አይነት አለ። ምክንያቱም ዋነኛ ጠላት ብለ ልታየው የምችለው የራስህ ዜጋ ላይ ያለውን ኃይል ከሞጋት ይልቅ ጎረቤት ሄደ የሌላ አገር ዜጋን ሞጋት ይሻላል። ግን ኢሳያስ በዚህ መንገድ ይሄደበት መንገድ የእሱን ጥቅም ለማስቀደም ሲል የዚችን ሀገር ሰላምና አለመረጋጋት አለመፈለጉ ብቻ ሳይሆን ቀጠናውን ይበልጥ እያካረረው መምጣቱ፣ እንደው የዓለም አቀፉ የሚባሉ ሀገራቶች እንደዚህ አይነት ጫና ለምን አይመለከቱትም? ኤርትራ አሁንም እንደ ማለት እንደ አጋዣ ካልሆና፣ ግን የቀጠናውን ሰላም እየረበሸች ያለች ሀገር ነች። ግብፅን በተዘዋዋሪ ያለችበት አረብ ሀገራቶችም እዚህ ጦርነት ውስጥ ገብተዋል። አሁን ይበልጥ በሱዳን ያለው ረሃብተኛ ከሀገር ተሰዶ ኢትዮጵያ መጠለያ ውስጥ ያለው ሱዳን ውስጥ ያለው ስደተኛ እንኳን የሚበላውና የሚጠጣው እስከ መቸገር ሀገሪቷ ሙሉ ለሙሉ ምንም ሰላምና አለመረጋጋት ያለባት ሀገር ሆና እነዚህ የቀጠናው የሚረብሹ ሀገራቶች እንደ መብት አሁን ኤርትራ እያየች ያለችው ነገር በቃ ይ የጦር ቤዟን አመጣ ኔጋ አስቀምጣለች ከእንግዲህ የሂሚቲን ኃይል የመዋጋት አቅም አለኝ። ይሄ ለምን ይሆናል? ግጭት የውስጣቸውን ግጭት በውስጡ መካከል ያለውን ግጭት እንደው በሰላምና በድርድር ለመፍታት መሞከር ይሻላል። እንደው ጦርነቱን ማጋጋል እንዱ የኢሳያስ ይሄ የጦርነት ጠማቂ እሳቤ ከቀን ቀን እየባሰ የመጣበት ሁኔታ ቀጠናው ወደ ከፋ ደረጃ ያደርሰዋልና፣ እንደው ሂሚቲ እዚህ ጦር ላይ ያላቸው ቤዝ ከፍተኛ ጉዳት ቢደርስበት ከእንግዲህ አሁን ባለው ላይ እንኳን የሚዝቱ ዛቻ አለ። ከኤርትራ መጥቶ የአየር ኃይሉ ጥቃት ቢያደርስ ቀጥታ ወደ ኤርትራ ነው የሚገቡት። እንደው ኢሳያስ ይህንን ጦርነት እንዴት ፈለገው በረከት ውንን ለመናገር ኤርትራ ዛሬ የሱዳንን ኤርቤዝ ወደ ራሷ ወሰደች፣ እንጂ ወታደሮችን ስታሰለጥን ነበረ። የአልቡርሃንን ወታደሮች እያሰለጠነች ስትልክ ነበረ። እንዲሁም አንዳንድ ተተኳሾችን ለአልቡርሃን ስትሰጥ ነበር። እንዲሁም ኤልትራ ግብፅ፣ ሳውዲ የሄሚቲ ኃይል ላይ ማዕቀብ እንዲጣል በተደጋጋሚ ሰርተዋል። ከአንድም ሁለቴ ማዕቀብ አስጥለዋል። አሁን ይሄንን ኃይል በይፋ የግብፅ ሚኒስቴሮች ምን ብለው እየጠሩት ነው? ተራ ሽፍታ ወደ ማለት ውስጥ ገብተዋል። ያ ማለት ለድርድር አይመችም። ምክንያቱም አሁን እነሱ እየፈለጉት ያለው ነገር ምንድን ነው? ሄሚቲን በኃይል የማጥፋት ሂደት ነው። ሄሚቲ ደግሞ ከማጋኑ ስትል ደግሞ ዩኤኢ ይመጣል። ዩኤ ቀላል ሀገር አይደለችም። እንደዚሁ በቀላሉ ምደፈጠጣት ሀገር አደለችም። ሶ እዚህ ጋር ለድርድር እንዴት አልተመቻቸም የሚለውን ነገር ስንመለከት አንደኛ ጦርነቱ የፈነዳው ድርድር ሲጀመር ነበር። ታስታውስ ከሆነ የአሬሴፍ ኃይሎች ወደ ዋናው ናሽናል መከላከያ ይጠቃለሉ የሚለው ነገር ሲመጣ ነው ጦርነቱ የመጣው። ምክንያቱም አላማው ሄሚቲን ወታደር አልባ የማድረግ እንዲሁም ከሚሰራቸው ስራዎች የማግለል ሂደት ነበር የተፈለገው። ያን ደግሞ ሙሄሚት ይነቅቶበታል። ስለዚህ በጣም ፍትሃዊ የሆነ የድርድር በሶስተኛ አካል እና በገለልተኛ አካል እስካልተደረገ ድረስ ይሄ ነገር የሚቆም አይደለም። ምክንያቱም ሱዳን ላይ ፍላጎት ያላቸው ኃይሎች ጨምረዋል። በዛው ልክ ደግሞ ስትራቴጂክ ኤሪያ ስለሆነ አዎ እንግዲህ የሀገሪቷ ይበልጥ መቃወሱ በጣም እየተካረረ ወደ ሰላምና ድርድር ለመግባትም እንዳልከው ሂሚቲን እየፈረጁበት ያለው መንገድ ተገቢ አይደለም። ሱዳን ላይ በጣም ከፍተኛ አስተዋጽኦ ያለው ኃይል ነው። ካርቱምን እስከ ረጅም ጊዜ ተቆጣጥሮ የነበረ ኃይል ነው። አሁን ላይ ኃይሉን እንደ አዲስ እያደራጀ ኃይል ነው። አሁን እዚህ ቦታ ላይ ብዙዎች እንደ ቀልድ እያዩት ያለው ከካርቱም የወጣበት መንገድ እንደ አንዳንድ መረጆች ከካርቱም የወጣበት መንገድ ኃይሉን እንደገና ለማደራጀት እና ቀጣይ ግጭቱን ሊበልጥ ለማካረር አቅምህን አደራጅቶ ለመምጣት ነው። ይሄ ነገር ግን ሌሎቹ የተመለከቱት ሸሽቶ ወጣ፣ ይሄ ኃይል ወደ ሽፍታነት ተቀየረ ነው። ነገር ግን ድሮን ያለው ኃይል ዋና የሱዳን ጦር ላይ የድሮን ጥቃቶችን የሚያደርስ ኃይል እንደ ሽፍታ መፈረጅ የለበትም። ይህንን አደራዳሪ አካላቶች ትልልቅ የሚባሉ ሀገራቶች ሊያሸማግሉት የሚገባ ነገር ነው። ነገር ግን ሌሎቹ የሚፈርጁበት እንደ ግብፅ አይነት ሀገሮች እንደ ኤርትራ አይነት ሀገሮች የሚፈርጁበት ፍረጃ ተገቢ አይደለም። ይበልጥ ቀጠናው እየተባባሰ እየተካረረ ነው የመጣው። አሁን የቀጠናው ሰላምና ረመረጋጋት ላይ እጃቸውን አስገብተው ነገሩን ከማባባስ ይልቅ ወደ ሰላምና መረጋጋት ማምጣቱን አልፈለጉትም። ኢሳያስ እንደምናውቀው ጥቅማቸውን ፈላጊ ናቸው። ግብፅን ቢባል ይህንን ጥቅም ከማግኘት የምትቆጠብ ሀገር አይደለች እንደው የነዚህ ሀገራቶች በዚህ ጦርነት ምን አይነት ጠቀሜታ ያገኛሉ? በረከት ዋናው ጥቅም የፕሮክሲ ዋር ላይ ገንዘብ ነው። ሶ ገንዘብ ፈሰሱ ነው ጥቅሙ። ትልቁ ጥቅም እሱ ነው። ሁለተኛ ጥቅም ደግሞ ስትራቴጂክ ነው። ይሄ ቦታ ስትራቴጂክ ኤሪያ ነው። ታላቋ ሱዳንን ለሁለት ቆርጠዋል፣ ወደ ሳውት ሱዳን እና ሱዳን አድርገዋታል። አሁን ደግሞ ለሁለት የመቆረጥ አዝማሚያ ነው እየተመለከትን ነው ያለ ነው። ሶ ይሄንን የሁለት መቆረጥ ላይ የአንድ ሀገር በጣም ለዋላዊና ትልቅ ሀገር እየተዳከመ ስትሄድ ቀጠናው ላይ ያላት የስትራቴጂክ ወሳኝነት ይዳከማል። ያ መዳከም ደግሞ ለግብፅም ሆነ ለኤርትራ ትልቅ እፎይታ ነው። ምክንያቱም ዋናው ነገር የግብፅ ዓላማ ምንድን ነው? ቀጠናው ላይ እሷ ብቻ ጀግና፣ ሌላው የተዳከመና በእሷ ቁጥጥር ስር ምናልባትም በምስለኔ እንዲንቀሳቀስ ፍላጎት ስላለ ነው ጥቅሙያ ነው። አዎ እንግዲህ ግብፅ እንዳልከው ጥቅሟ ይሄ ነው። ግን ይህን ጥቅም ለማስከበር እንደው በሌላ መንገድ ይሄ አሁን ማንም የማይቀበለው ጉዳይ ነው። ለምሳሌ ያ አልቡርሃን ሀይልን ተደራድራ ጥቅሟን ለማስከበር ግን ይሄ ሚቲ ሀይል ስቲል ነው አለ ወደፊትም የሚቀጥል ሀይል ነው። እንደ ቀል የምታፈርሰው አይደለም። አሁንም የውስጥ ችግራቸውን በውስጥ መፍታት ሲቻል ወደ ጎረቤት ሀገር የመሸሹ ጉዳይ የሶስቱ ሀገራቶች ወይም የአራቱ ሀገራቶች እጅ መግባት አረቦቹ እጃቸውን ሰደው የጦር መሳሪያና ገንዘባቸውን ፈሰስ ማድረጋቸው የሆነ ጥቅም ፍላጎት ነው እንዳልከው ቀጠናው ዝም ብሎ ቀጠና አይደለም በጣም ወሳኝ የሚባል ቦታ የያዘች ሀገር ነች ሱዳን ሌሎች ጎረቤት ሀገሮች እንደ ኢትዮጵያ ሌሎች ሀገራቶችን በተዘዋዋሪ ለማግኘት ከፈለግ ሱዳን ላይ ነው መስፈርና ራስን ማደራጀት ያለብን እነዚህ ሀገራቶች አሁን ላይ ይህን ጥቅም ለማግኘት ሲሄዱ ነገ የሚመጣባቸውስ ነገር ለምሳሌ አሁን ግብፅ ይሄ ጉዳት ላይደርስባት እንችላለን ያው በግልጽ ወደ ጦርነቱ አልገባችም ግን ኤርትራ ቀጣይ የጦርነት አውደማ የመሆን እድሏ እኮ ሰፊ ነው። ምክንያቱም ሂሚቲ ቀጣይ ጥቃት የምናደርሰው የት ነው አሉ፣ አስመራ ላይ። እንዴት ነው ለዜጋ ማሰብ የማትፈልግ አካል፣ እንደ ሂሚቲ አይነት ያለ አካል የድሮን ጥቃቶችን ለማድረስ ማንም አይከለክልህም። የትኛውም ዓለም አቀፍ አካላቶች እንትን ሊሉት ሊቃወሙት ቢችሉም፣ አይዶን ኬር ለሱ ምንም ማለት አይደለም። እንደዚህ አይነት ስጋቶችን ወደ አገር ማምጣት ይበልጥ እያባባሰው እና ይበልጥ እያካረረው ነው የሚመጣውና ኤርትራ እንዴት ለህዝቦቹ አታስብም በዚህ ልክ ነው ወይ ኢሳያስ ለመሳሪያ ንግድ ጥቅም ሲባል አገሪቷን ወደ ራሱ ግጭትና ጦርነት ማስገባቱ ተገቢ ነው ወይ ትላለህ በረከት አው የጦር ነጋዴ መሳሪያ ነጋዴ በግጭቶች መሀል ደግሞ የሚፈጠሩ ትረፍራፊ ቁርጥራጮችን መለቃቀም የለመደ አካል ይሄ ስለ ህዝቡ አያስብም መሸወድ የሌለብን ነገር የኤርትራ መንግስት ስለ ህዝቡ አያስብም ኤርትራ ውስጥ ብትመለከት ዘጠና ፐርሰንት ወጣቱ በስደት አልቋል። ስለዚህ ስለ ህዝቡ አይደለም ስለ ጥቅሙ ነው ሰው የሚጠበቅ ነገር ነው ያደረገው ብዬ አምናለሁ። አሁን በቃ ኢቭን ይሄ ማለት ቀጠናው ይበልጥ እየተባባሰ ነው እየተካረረ ነው ጎረቤቶች እየገቡበት ነው እና የሱዳን ጦርነት እንግዲህ አሁን እንደምንመለከተው ይረጋል የሚል ተስፋ የለንም። ይበልጥ እየተባባሰ ነው። ነገር ግን ይሄ ትልልቅ የሚባሉ ሀገራቶች ዲፕሎማሲን የሚከተሉ ሀገራቶች በቀጣይ ጊዜያቶች ለእነዚህ ሀገራቶች ሰላምና መረጋጋት መፍትሄ ነው የሚሆን ነገር ግን ይሄ መፍትሄ ይምጣ ሲባል እንደነ ግብፅና ኤርትራ አይነት ጥቅም ፈላጊ ሀገራቶች የነዚህን አካላት ድርድር አይፈልጉም እና የወደፊት የዚህ ሀገር የጦርነት ያለመረጋጋት ችግር ብለን ልናነሳቸው የምችለው ሂሚቲንና አልቡርሃንን ሳይሆን እነዚህ ጎረቤት ሀገራቶች የራሳቸው ጥቅም ይቁልባቸዋል። ምክንያቱም ኤርትራ እነዚህ ኃይሎች ወደ ሰላምና ድርድር የሚመጡ ከሆነ አሁን ኤርትራ የሰፈረው የአየር ቤዝ ወደ ሱዳን መመለሱ ነው። ይሄን አጣች ማለት በጣም ብዙ የምከስረው ኪሳራ አለ። ግብፅ አሁን እየሸጠችው ያለችው መሳሪያ አለ፣ ሌሎች መዋለ ንዋዮችንም እያፈሰች ነው። ከሱዳን የምትወስዳቸው ነገሮች አሉ። እነዚህ ነገሮች የማጣት አዝማሚያ ስለሚኖርባቸው እነዚህ ሀገራቶች አሁንም የቀጠናውን ሰላምና ለመረጋጋት ይበልጥ እያባባሱትና እያካረሩት እንደሚሄዱ ምንም ጥያቄ የለው፣ እውነት ነው። እንደ አጋጣሚ ሆኖ ቀንድ ላይ ያለ ሀገር መተራመሱ ይቀርለትም፣ ተዋጋ ተዋጋን የሚለው ማለት በትክክል የምጨምረው ሀሳብ አለ። አመሰግናለሁ። ውድ ቤተሰቦቻችን፣ ለዕለቱ የነበረን የሀሳብ ሌሊ ፕሮግራማችን ይህንን ይመስል ነበረ። እናንተም በፕሮግራማችን ላይ ያላችሁን ሀሳብ አስተያየት በታች ባለው የመልዕክት መስጫ ሳጥን ላይ ሀሳባችሁን ስጡን። ከልብ እናመሰግናለን። ቤተሰባዊነታችሁ አይለየን እያልን ቸርቆዩ